ከሁለት ሺህ ዓመት ጀምሮ ያለ እቅድ የነበረበት ነው ዶክመንቱ። አለማወቅ እዚ ያደርጋል ደፋር ያደርጋል ይባላል በአባባል። ሶ ቻይና ይህን ዲዛይን ስታደርግ እኛ ደግሞ በስሜት ስለ ስሜት እንደት ነው የምንቀሳቀሰው? እንደገና እኔ አልገባኝም። የዛን ጊዜ ዘፋኝ ነው ከዘፋኝነት ዘፋኝ የነበርኩበት ጊዜ ነው። ዘፋኝነት ትራንዚሽን ነው ለእኔ። ኢትዮጵያ ብየሳች ሳረግ ኢትዮጵያ በሚል ፖርኖግራፊ ለካ ሀገሬን በዚህ ደረጃ ላይ የሚደረጉት ነገሮች ሁሉ ዲዛይንድ ፕሮጀክቶች ናቸው። ያን ሁሉ ዋጋ የከፈለችው ጃፓን አሁን ትውልድ ተረካቢ የላትም። እንደምናየው አሻንጉሊት እየገዙ እየገቡ አግብቻ ያለው እያሉ ያሉበት ዘመን ላይ ደርሰዋል። እና የተማሩ ሰዎች ና ይሳድጉኛለች በጣም የተማር ተምረው ተምረው በጣም ተመራምረው ቤተሰቦቿን ራሱ ሰማይ ጥግ ደርሰዋል። እና ቶሎ ቶሎ ቶሎ ቶሎ ለብ ለብ ለብ ለብ ያለ ጄኔሬሽን የመፍጠር ፕላትፎርም ነው። አለቀ አላለቀ ህፃናት እያዩ ነው እያላዩ ነው አፈር ከድሜ ዛሬ እንግዲህ በጠዋቱ ትውልድን፣ ሀገርን ለሚቆረቆሩለት ወይም ደግሞ እንደዚህ አይነት ስሜት ላለው ኢትዮጵያዊ መልካም ዜና ነው የተሰማው። ከኢትዮጵያ ፌዴራል ፖሊስ የሰማ ነው። በተለይ በሰሞኑ ከቲክቶክ ክሬቲቭ አዋርድ ጋር ተያይዞ አልባሌ የሆኑ የአለባበስ ስነ ምግባር ትውልዱ ያለበትን የአእምሮ ደረጃውን በአካል ገልጦ የመጣው ያንን ውድቀት ደግሞ አንታገስም ተብሎ በቁጥጥር ስር ውለው አሁን ላይ የማጣራት ሂደት እያለ መሆኑን ሰምተናል እና ይሄ በአጠቃላይ በተለያ ቤል አንተ ትውልዱ ላይ ያስመልክተ ረጅም ጊዜ ያስቀድመ ስትናገራቸው የነበሩትን ነገሮች አሁን ላይ ደግሞ በሕግ ማዕቀፍ ውስጥ ተደርጎ ሲዳኝ እንደማየት ደስ የሚል ነገር የለም ልጆቹ በሌላ ጉዳይ ሳይሆን ካሉበት የስብና ውድቀት ግን እንዲነሱ የሚያስፈልገውን ቅጣት መማሪያ ለሌላውም ደግሞ ንቃት እንዲሆን የሚያስረዳ ነገርን ተመልክተናል። ትክክል ነው። ይሄ በእውነት ለመናገር እኛም እንደ ትልቅ ስኬት ነው ያየነው ይሄንን ጉዳይ ምክንያቱም ረጅም ጊዜ ስንጮህበት ስንለፋበት የነበሩት ነገሮች ናቸው። ይሄ ነገር ትውልድን ይገድላል፣ ትውልድን ያጥፋል። እንደነዚህ አይነት ነገሮች የታቀዱና ሆን ተብለው እኔ እኮ በጣም እኔ እኮ የሚያቃጥለኝ ነገር ምንድን ነው? ስለማቀው ነው ስለማቀው ነው ማለት ከዓመታት በፊት እኔ ፈረንሳይ ሀገር የኢትዮጵያን አክራሪ ማህበረሰብ ነው ይህንን፣ ማህበረሰብ ይሄን አክራሪ ማህበረሰብ ባህሉን፣ ወጉን፣ ስርዓቱን ከአፍንጫው ላይ ብለን ማላቀቅ ያለብን ህዝብ ነው ማንነቱን እንዲያጣ ማድረግ ያለበት ህዝብ ነው ብለው በቁጭት በቁጭት ነው የሚያወሩት። በቁጭት ማለት እንደዚህ ሳይሆን በቃ ለአፍሪካው ለጥቁሩ ማህበረሰብ በጣም ሊያስቸግሩን የሚችሉ ዘ ሬመናንት ላንድስ ብለው ቀሪ ምድሮች የሚል ከሆኑ ፕሮጀክቱ ቀሪ ምድሮች ይልና በቀሪ ምድሮች ውስጥ ዘርዝረው በሶስተኛ ደረጃ የተቀመጠች ኢትዮጵያ ናት። ከኢራን ቀጥሎ ማለት ኢራን እና አፍጋኒስታን፣ ኢትዮጵያ ብሎ ያስቀምጣል። ሌሎች አሉ እኮ ወደ ሀያ የሚጠጉ አስራ ምናምን የሚጠጉ ሀገራት ማለት ነው። ያ ፕሮጀክት ነው። እነዚህ ቀሪ ምድሮች ማለት ምን ማለት ነው? በፊት የነበረውን ጥንት የነበረውን የሰው ልጅ ማኅበራዊ፣ ሃይማኖታዊ፣ ሰብአዊ እሴቶች በአሁንም ድረስ አንለቅም ብለው ይዞ በመምጣታቸው የተነሳ ዓለምን ወደ አንድ ሲስተም ለመጠቅለል በምንሄድበት መንገድ ላይ እንቅፋት የሚሆኑ ማኅበረሰቦች ስለሆኑ እነዚህን በተለያዩ ከ10 በላይ ከ10 እስከ 15 የሚጠጉ የተለያዩ ፕሮጀክቶችን ዲዛይን አድርገው በእነዚህ ፕሮጀክቶች ላይ አድ አድፍጠን በጀት መድበን አስር አስራ አምስት ዓመት ከሰራን እናላቅቃቸዋለን። ስናላቅቃቸው ዓለም እንቅፋቶቹ ሁሉ ይነሳሉ። ኢራንን በተመለከተ ያላቸው ያ ዘ ሬመናንት ላንድ የሚል መጽሐፍ ነው። እኔ የራሳቸው ላይብረሪ ስለሆነ ያነበብኩት መጽሐፉን ብዙ ፕሮጀክት ነው። ልክ እንደ ዲክላሲፋይድ አይነት ዶክመንት ነው። ማንም ሰው ማያገኛቸው አይነት ዶክመንቶች ነ የሲክሪቱ ማህበረሰብ ዶክመንቶች ናቸው። እዛ ላይ ኢትዮጵያ በሶስተኛ ደረጃ ላይ ኢራን፣ አፍጋኒስታን፣ ኢትዮጵያ ይላል። ከዛ ይልና ኢትዮጵያ ውስጥ ያለውን ለምን እንደሆነ ያስቀምጣል። አፍሪካ ውስጥ እነዚህ ማህበረሰቦች ያላቸው ተጽዕኖ አፍሪካ ላይ ብቻ ነው የሚለው። አለም ላይ ያሉ ሁለት ቢሊየን የሚጠጉ ጥቁር ማህበረሰቦች አሉ ይላል ከ ሁለት ነጥብ ሁለት ቢሊዮን በወቅቱ በነበረው አቆጣጠር ያክል አለም ላይ ያሉ ጥቁሩ ማህበረሰብ ጀማይካዎቹን ጨምሮ ካሪቢያን ሀገር ላይ ያሉትን ጨምሮ ህንድ፣ ደቡብ ህንድ ላይ ያሉ ጥቁር ቀለም ያላቸው አውስትራሊያም ያሉ ይዘረዝራል። አለም ላይ ጥቁር የተባለውን ቆዳ በስነ ልቦና የበላይነት የሚመሩት ኢትዮጵያውያን ናቸው ብሎ ያስቀምጣል በነጮች ላይ ዲፊት አድርገው በጦርነት አሸንፈው የተቀመጡ ማህበረሰቦች ናቸው። ስለዚህ ይሄ ማህበረሰብ ለጥቁሩ ማህበረሰብ ሁሉ ሞዴል ስለሆነ ነው ራስታዎቹ በዚህን ያክል ድረስ ኢትዮጵያዊነትን ፕሮሞት የሚያደርጉት። ኢትዮጵያዊነትን ጥቁርነት ነው እስከሚባል ድረስ ተጽዕኖ የፈጠረ ነው ይልና ያስቀምጥና ዶክመንቱ ከዛ ባንዲራችንን ሁሉ ያስቀምጥና ከኢትዮጵያ ባንዲራ እንዴት ሌሎች አፍሪካ ባንዲራዎች እንዴት ራይዝ እንዳደረጉ የአፄ ኃይለሥላሴ ተጽዕኖ በሌላው ዓለም ላይ እንዴት እሳቸውን ኮንቨርት ለማድረግ ጥረት እንዳደረጉ እንደገና እኔ አልገባኝም። እኔ ዛን ጊዜ ዘፋኝ ነው ከዘፋኝነት ዘፋኝ የነበርኩበት ጊዜ ነው። ዘፋኝነት ትራንዚሽን ነው ለእኔ ያ ወቅት ማለት ነው። ሳነበው ዶክመንቱ ደንግጬ፣ እኔ እጅ እግሬ ሁሉ ነበር እየተበተበተ ማነበው፣ መጽሐፉን ማለት ነው። መጽሐፉን በቀላሉ የሚገኝ ስራ አይደለ የራሳቸው የሴክሪቱ ማህበረሰብ ዶክመንት ስለሆነ ከዛ ነው ያላቅም፣ እዛ እየገባው ያነበብኩትን ገጽ በጠቅላላ ጭንቅላቴ ላይ ነው እየመዘገብኩ ወጥቼ ምጽፈው ምንም ነገር ይዘሽ መግባት ስለማቼ፣ መጽሐፍ ብቻ ማንበብ ነው የሚፈቅድልሽ። እነሱ የፍሪ ሜሰኖቹ የኤንሸንት ላይብራሪ ነው። ሶ እዛ ውስጥ የነበረ የጥንት ላይብራሪ የጥንት ዶክመንቶቻቸው ሁሉ ይገርማል። የፍሪ ሜሰኖቹ ማለት ነው። ሶ ልቤ ከጭንቅላት እስከ እግሬ እያመመኝ ነው ያንን ከዛ፣ ቅድ ምን መስራት እንዳለበት ይሄ የታቀደው እንግዲህ ኦልሞስት ከ2000 ዓመት ጀምሮ ያለ እቅድ የነበረበት ነው። ዶክመንቱ ግን አፕዴት የሚያደርገው በ1800 እኔ ዝም ብዬ ማውራው እዛ ላይ የተቀመጠውን ነገር ስለም። ከዛ በቃ መቋቋሙ ነው ያቃተኝ። ያ ከሆነ በኋላ ለካ ሀገሬን በዚህ ደረጃ ላይ የሚደረጉት ነገሮች ሁሉ ዲዛይንድ ፕሮጀክቶች ናቸው። ሶ እኔ ፈረንሳይ ሀገር ተመችቶ የነበረ እየኖርኩ የነበረው በቃ ተመችቶ በጣም ቆንጆ ላይፍ ነው የሚኖረኝ የነበረው እንደ ምድራዊ ሕይወት ግን ከዛ በኋላ በፍጹም ማህበረሰብን የጮኩ ጉሮሮ እስኪቀደድ ከአመታት ከአስር ዓመት በፊት ማለት አስር ዓመት ሙሉ በዚህ ዙሪያ ላይ ነው የጮኩ ያለሁት ማለት ለምን ማህበረሰብን ማንቃት አለብኝ መስራት አለብኝ። ሶ ያን ነገር እያደረግኩኝ ስመጣ ያኔ የምጮኋቸው ነገሮች አሁን እየተገለጡ ይታያሉ። ዋይ ቢካዝ እኔ አይ ሃቭ ኢንፎርሜሽን መረጃው ስላለኝ ነው። ሶ ያንን ምን ችግር አለው ከሚሉ ሰዎች መካከል አንዱ እኔ ነበርኩ። ምንድነው የምታካብዱት? ምን ይሄ ነገር ምን ችግር አለው የሚል አይነት፣ ምንድን ነው አጉል ከሚሉ አይነት አስተሳሰብ። ይሄንን ዶክመንት ግን ካነበብኩ ላይ ይሄ ሁሉ እንደሚሆን ዲዛይን ድሆን የተቀመጠ ነገር ነው። ሶ ምን ማለት ነው? አሁን ላይ ለምሳሌ ያለንን ማንነት ልክ በብረት ቦክስ ድሮ የብረት ቦክስ የሚባል ነበረ፣ በጣት ላይ ያጠልቁትና አራቱን አምስቱንም ጣት የሚያጠልቅ የብረት ቦክስ መያዣ ነበር እና በሱ ነው የሚመታው። ጥርሱን ሲመታው ሁሉም ጥርስ ይራገፋል። በብረት ቦክስ ነው የኢትዮጵያን ጄኔሬሽን ጥርስ ጥርሱን እያራገፉለት ያሉት። ድዱ እየቀረ ነው ትውልዱ። ይህን ከማድረጊያ መካኒዝሞች አንደኛው አሁን የሚደረጉት አደባባይ ላይ በራቁት ወጥታ ኮንፊደንሷ ኮንፊደንስ አይደለም ከየት እንዳመጣችሁ ራሱ በጣም ግራም ያጋባ ነው። አለማወቅ እኮ ማስተዋል ማጣት አለማወቅ፣ መንፈሳዊነት ሲርቀን፣ እግዚአብሔርን በስም ብቻ ማወቅ ፍራቻው ወይም ደግሞ ልናመልክበት የሚገባ መንፈስ ከእኛ ሲርቅ፣ አለማወቅ እዚህ ያደርጋል። ደፋር ያደርጋል ይባላል በአባባል ይሄ ማለት የእግዚአብሔርን ባላወቁት መጠን የሚለው እግዚአብሔርን ለማወቅ ባልወደዱት መጠን ሰው እኮ ለማወቅ እኮ የሚያደርገው ጉጉት እግዚአብሔር ክብሩን ይገልጣል። እግዚአብሔርን ለማወቅ ባልወደዱት መጠን ግን ለማይረባው አእምሮ ምን ያህል ተላልፎ ሰዎች እንደሚሰጡና የማይረባው አእምሮ ደግሞ አእምሮን ሲደፍን እኛ እንኳ አሁን ትውልድ ለማንቃት በምንሰራው ሰዎች ላይ እንኳ ጠላትነት ያለባቸው ሰዎች አሉ። በሕይወት ቢያጠፉን የሚፈልጉ ሰዎች አሉ። ምን አደረግን? ያደረግነው ብቸኛው ነገር ይሄ አጋንንታዊ አሰራር ነው። ሰዶማዊነት ይሄ አሁን እርቃንነት እዚህ ጋር እየተደረገ ያለው ነገር በጠቅላላ ዴሞኒክ ነው። ይሄ ኢትዮጵያውያን አባት እናቶቻችን ያልነበራቸው አሁን ተገልጦ የመጣ ውርደት የሆነበት ነው። ሶ ከዚህ ትውልድን ልንታደግ ይገባል እያልሽ ምንም ሌላ ነገር እኮ የለም። ዋው! ቀጥል፣ ጎበዝ ነው መባል ያለብሽ፣ ግን ጠራት ሆነው ሊያጠፉሽ የሚፈልጉ ሰዎች ሁሉ ይደረድራሉ። ለምን ገንዘብ ነዋ። ፕሮጀክት ነው፣ ሆን ተብሎ ዲዛይን ተደርጎ የተሰራ ኢትዮጵያውያንን፣ ለማዳከም ከተሰሩት መንገዶች መካከል አንደኛው ይሄ ፕላትፎርም ነው። ሶ በዚህ ተጠቅመው በጣም ብዙ ወጣቶችን ለማራቆት እየተሰራ ያለበት ነው። ራሱ አዋርዱ በራሱ ሽልማት ነው ተብሎ ቲክቶክ፣ የቲክቶክ ፕላትፎርሙ ግልጽ እኮ ነው። ቲክቶክ ማለት ሁልጊዜ እኔ እንደምለው የሰው ልጅ ሶስት አካል ነው ያለው ነፍስ መንፈስና ስጋ ነው ያለው ነፍሳችን ውስጥ እውቀት፣ ስሜት፣ ፈቃድና ሕሊና የሚባሉ አራት ኮምፖነንቶች ነው ያሉት። ስለዚህ የመረጃ ሰዎች ምንድን ነው የሚያደረጉት እውቀትን መቆጣጠር ወይም ደግሞ ሰውን እውቀት አልባ ማድረግ፣ አለማወቅ ያልሺው ማለት ነው። ሶ እውቀት አልባ ካደረግ ነው የእግዚአብሔር እውቀት ከህይወቱ ከሌለ ይሄ ሰውዬ ሶስት ነገሮች የሚቀሩት አንደኛ ስሜታዊነት ይቀረዋል። እውቀት፣ ስሜት፣ ፈቃድና ሕሊና ነው ያሉ እሱ ቀጥሎ እውቀት ካጎነበሰች እውቀት ከጠፋች እውቀት ከተሸነፈች ቀጥሎ ስሜታዊነት ይመጣል። በትውልዱ ላይ ስሜታዊነትን መቀስቀስ ነው። አሁን የቲክቶክ ፕላትፎርሙ ሲሰራ ዲዛይኑ ሲሰራ ዋናው የተሰራበት ፕላትፎርም ምንድ ነው? ስሜትን መቀስቀስ ነው። የዩቲዩብ ደግሞ አሊጎሪዝሙ የተሰራው እውቀት ላይ ነው፣ ሪዘነብል ፓወር ላይ ሪዝኒንግ ፓወርን ማሳደግ ስለዚህ ይዘህ የምትመጣው ነገር ረጅም ሰዓት የሚወራ ነው። ከዛ ብዙ ሰዎችን አስረድተሽ አውርተሽ፣ ያንም የሚሰሙ ሰዎች ጊዜ ወስደው መድበው ተረጋግተው የሚሰሙ ብስል ማህበረሰብን ያማከለ የሚዲያ ሶሻል ሚዲያ ፕላትፎርም ነው። አሊጎሪዝሙ ዩቲዩብ ሲሰራ እዛ ላይ የተሰራው ሶ የሚያበረታታው ምንድን ነው? ረጅም ዎችታይም ይባላል። ረጅም ሰዓት ጊዜ ወስድሽ የምታቀርቢበት የምትሰሪበት፣ ከዛ በኋላ ረጅም እያስበራራሽ ምን እያልሽ ከ20 ደቂቃ እስከ አንድ ሰዓት ባለው እስከ ሶስት ሰዓት አንዳንዴም እስከ ሁለት ሰዓት ያለን ፕሮግራም ትሰሪያለሽ። በዛ ውስጥ ሰዎች ተረጋግጠው እውቀትና ግንዛቤ እንዲያገኙ ይሄን ደግሞ ብሱ አይፈልግም። መጽሐፍ ቅዱስ እንደሚናገረው በመጨረሻው ዘመን ላይ መልካሟን እውቀት ህዝብ ሰው የማይታገስበት ዘመን ይመጣል እውነት የሆነችዋን እውቀትና አሁን እንኳ ማውራውን ነገር መታገስ የማይፈልግ ሬዲዮ ነው። በጣም በጣም ሬዲዮ በጣም የሚገርም ፕላትፎርም ነው እጅግ በጣም ይሄንን አሁን ዩቲዩብ ላይ ብታደርጊው ረጅም ሰዓት ነው ብሎ ይልሻል። ሶ ምን ማለት ነው? በቃ ሶሻል ሚዲያውን የቶሎቶሎ ቶሎቶሎ ለብ ለብ ለብ ያለ ጀኔሬሽን የመፍጠር ፕላትፎርም ነው። ከዚህ ዩቲዩብ ይሻላል፣ እውቀት ላይ ነው የሚሰራው። ቲክቶክ ላይ ደግሞ ቲክቶክ የሚሰራው ስሜት ላይ ነው። የቲክቶክ ፕላትፎርሙ ሲዘጋጅ ስሜትን እንዴት አድርገሽ ነው የምትቀሰቅሽው? ስሜታዊ ስታደረግ ሰውን ይሰድብሻል፣ በሱ አሊጎሪዝሙ ያድጋል። ስሜታዊ ስታደርጊው ያለቅሳል፣ በዛ አሊጎሪዝሙ ያድጋል። ስሜታዊ ለማድረግ ውሸት አይዲያዎች ተፈጥሬና ተነጋግረው ይፈጥሩና አንተ እንደ ሌባ አሁን እኔ ደግሞ እንደ አዳኝ እሆናለሁ። አንተ እንደ ዘራፊ ትሆናለ። እሷን ተነጋግረን ቶሎ ብለን ይሄን ቫይራል የሚወጣ ቪዲዮ እንስራ ይባባላሉ። ልክ ድራማው ሲሰራ እውነት ስለሚመስል ስሜታዊ ያደረግሻል። ገብተሽ ቲክቶኩ በእንትን ላይ ደርሶለታል። ከዛ የመለከተውም ትውልድ አለቀ አላለቀ ህፃናት እያዩ ነው እያላዩ ነው አፈር ከድሜ ብሉ። እሱ ዘ ኦንሊ ቲንግ ፕሮሚናንት በሰዎች ዘንድ ላይ ያለ ይሄ አሌጎሪዝሙን ማሳደግ ነው። ይሄ ስሜት ላይ ቻይና ዲዛይን ስታደርግ ዩቱብን ይዘው የመጡት ምዕራቧያኑ ትንሽ በማንበብን ባህል ስላላቸው፣ እነሱ ብዙ ቻይናዎቹን ንባብ ላይ ጎበዝ አይደሉም። ዓለም ላይ ይታወቃሉ። እነሱ ቻይናዎቹን የተቆጣጠሯቸው በንባብ በዕውቀት ምናምን አይደለም፣ በስሜትና በስኪል ነው። በክህሎት ክሎት ክህሎት ስኪል ከእውቀት ምንለው ምንድን ነው ስኪል ኤንድ ኖውሌጅ ነው ምንለው አብዛኛው ቻይናውያኑ የሰሯቸው በስኪል ላይ ነው እንጂ በእውቀት በምንባብ ላይ ምናምን አለ። ምዕራባውያኑ ብዙ ረጅም ዓመት የመጡት በንባብ ባህል ላይ ነው። ስለዚህ ይዘውት ሲመጡ ያንን በዲፕ ኖውሌጅ ላይ መሰረት አድርገው ነው ይዘው የመጡት። ሶ ቻይና ይህን ዲዛይን ስታደርግ እኛ ደግሞ በስሜት ስለ ስሜት እንዴት ነው የምንቀሰቅሰው? እንዴት ስሜት ቀስቃሽ ነገሮች የሚተላለፍበት ፕላትፎርም ያስፈልገናል አሉ። ቲክቶክ የሚባለው ፕላትፎርም ተሰራ። በዛ ኮቪድ ከመጣ በኋላ ቻይናም ዲዛይን ያደረገችው ዛ ሰዓት ላይ በኮቪድ ሰዓት መልቀቅ እንዳለባት ታውቃለች። በኮቪድ ሰዓት ላይ ቲክቶክ የሚባለው አለምን አጥለቀለቀ። አሁን ባለበት ሁኔታ ላይ ማንኛውም ሰው ገጠር ይሁን ከተማ፣ ሞባይሉ ላይ ይዞ ተረክ አድርጎ ላይቭ ገብቶ ምናምን አድርጎ የፈለገውን ብልግና አስተላልፎ ዲዛይኑም ሲሰራ በምንድነው ስሜት ላይ ስለሆነ የሚሰራ እውቀት፣ ሪዝን ላይ አይደለም። ሪዝን አይፈልግም እውቀት አይፈልግም። ቲክቶክ ላይ አሁን ቫይራል ለመውጣት እውቀት አይፈልግም፣ ብልግና ነው የሚፈልገው። ይሄ ምኑ ነው? አሊጎሪዝሙ ምን ያደርጋል መሰለኝ፣ አንቺ እውቀት ላይ ያተኮረ ስራ ራሱ ሰሪ ዲግሬድ ያደርገዋል፣ ያንቺን ቫይራል እንዳይወጣ ይከለክለዋል። ያንቺን እንትን በጣም የሚገርመው አሁን ኢትዮጵያ ኢትዮጵያ ብሎ ቲክቶክ ላይ ሰርች ሲደረግ በአንደኝነት የሚመጣው ኢትዮጵያ ፖርኖግራፊ የሚል ነው። ሰው ገብቶ እዛ ላይ። እኔ እንደውም ይህን ያሳየኝ ጥሌ ነው፣ ወንድ እዚህ የጠራሁን ጋዜጠኛው ከኛ ቀጥሎ፣ አዎ ከኛ ቀጥሎ ፕሮግራም ላይ የሚገባው ጥሌ። አብዬ ላሳየ አለኝና ኢትዮጵያ ብዬ ሳች ሳረግ ኢትዮጵያ በሚል ሉ ፖርኖግራፊ፣ ኢትዮ ሴክስ፣ ኢትዮ እንትን፣ ኢትዮጵያ ምናምን፣ ኢትዮጵያ ባለጌ ሴቶች ምናምን የሚል ነው የሚወጣው። ለምን? አልጎሪዝሙ ራሳቸው ቻይናዎች ምን አድርገው ነው? ትውልድ ማምከን። ትስ ኢዝ አ ፐርፖስ። ለምን ኢትዮጵያ ላይ ብቻ አይደለም። ባይዘ ወይ ኡጋንዳን ብትጂ ኬንያን ብት፣ እንደዛ ነው ሰርች ኢንጂኑ ያመጣልሽ። ለምን ቁም ነገር ለምሳሌ ኢትዮጵያ ባህል የሚለውን ወደ ታች አድርገዋል። አሊጎሪዝሙ አይፈቅድም። ቫይራል እንዲወጣ አይፈልግም። ቫይራል የሚወጡት በጠቅላላ ስድብ፣ ማንጓጠጥ፣ ማንቋሸሽ፣ ሃይማኖት ስድብ፣ ሃይማኖት አባት ስድብ፣ ብልግና፣ ፍትወት ምናምኖቹን አሊጎሪዝሙን ወደፊት ያደርግና የአንድ ግሬድ ያደርጋል። ዩትዩብ ደግሞ እንደዚህ አይነቶችን ወደ ታች ነው የሚያደርገው። ዩትዩብ ደግሞ አይተን እንደሆነ ባለጌ ነገሮች ሲወጡ ቪዲዮን ራሱ ይከለክላል። ባለጌ ነገሮች ራቁት ምናምን አሁን ይህችን ባለጌዋን ልጅ ራቁት ላይ ወታ በአደባባይ ላይ መብቴ ነው ብላ ስትል ኢቫን ብላ አሁን ወንጌላዊት ማለት የተባለችው ይቺ ልጅ ማለት ዛሬ ፌዴራል ፖሊሲ ያሰራት በመብቴ ነው ኢትስ ማይ ራይት አለች። ቤተሰቦቼ ነው ያሳደጉኝ አለች። እና የተማሩ ሰዎችና ያሳደጉኝ አለች። በጣም የተማር ተምረው ተምረው በጣም ተመራምረው ቤተሰቦቿን ራሱ ሰማይ ጥግ ደርሰዋል። እና ይቺን ልጅ ነው ያፈራት ተምረው። አይሽ ይሄ ነው አባቶች። አሁን ብዙ ጊዜ የሚባለው መሰልጠን መሰይጠን እየተባለ የሚባለው ማለት ሰ የመጨረሻው ስልጣኔ ራቁትነት መውጣት ነው። ይችል ልጅ ያሰለጠኑበት አላፈሩም። ቤተሰቦቿም ጭርመር ማለት ነው፣ ለማፈርም ዝግጁ አይደሉም። አንድ ቤተሰብ አባል እንኳ ወጥቶ እኛን አትወክለንም፣ ቤተሰባችንን አይወክልም፣ ይሄ አለባበስ ከተማረ ቤተሰብ ነው የወጣችሁ ተብሎ ይሄ አለባበስ እኛን ሪፕሬዘንት አያረግም፣ በድፍረት ወጥቶ መናገር መቻል አለበት። ቤተሰቧ ካልሆነ ተቀብለውታል ማለት ያንን በጣም ያሳፍራል። ሚያሳዝን ሚያሳፍር ነው ራቁት በጣም የሚገርመው የእሷን ቪዲዮ ለቪዲዮ ማልበሻ ብዬ ታቀ ለቪዲዮ ማልበሻ ሁኝ ስጠይቅ ዩቲዩብ ምን አለ? አውርደው ወይም ቪዲዮ አለ። ሀያ አራት ሰዓት ነው የመገምገሚያ ሰዓት የተሰጠ ነው። ሀያ አራት ሰዓት በኋላ ነው ይሄ ቪዲዮ የሚለቀቀው ብለውን። ለምን ራቁት የዚችን ልጅ ፎቶ አውጠው አለ። ከዛ እንደገና ገባንና ሰርተን ደረቷን ኤክስ። ያን ያክል ዩቲዩብ ዓለም እንኳ የሚያፍርበት ነው፣ ባይ ዘ ዌይ ይህ አሳፋሪ ተግባር አደባባይ ላይ ይዛ ወጥታ ይቅርታ ለመጠየቅም ፍላጎት የላትም። የተማረ ቤተሰብ ነው ያሳደገኝ። ይህም ያክል እየተሰራ ያለው ደሌ ብረት ፕሮጀክት ነው። ከዓመታት በፊት በዚህ ያክል እነዚህ ልዩ የቀለም ቀን ምናምን እኔ ስጮህባቸው የነበሩ ይኸው ትምህርት ሚኒስትር ባለፈው አገደው። የቀለም ቀን የሚባል ምናምን ቀን ምናምን ፓርቲ ዴይስ አይቻሉም ብሎ ትምህርት ሚኒስትር አግዷል። የኛ ጩኸት ለአመታት የጮህንበት ውጤት እያየ ስለሆነ እኔ ልዑል እግዚአብሔርን በጣም አመሰግነዋለሁ። በጣም ነው ደስ ያለኝ፣ እኔ ልቤ እንዴት እንደዘለለ። እኔ የማቀው ማንም ላይ እኔ ምንም ችግር የለብኝም። የጠላት ዲያብሎስ አሰራር ትውልድን በማያመክን ሀገር በማያጠፋ ይሄ ሁሉ ጦርነት ቢደረገው ይሄ ሁሉ የእኔ መሬት የአንተ መሬት እያሉ ፖለቲከኞቹ የሚደባደቡት ጦር መሳሪያ አውጥተው የሚገዳደሉት ነገ የሚረከብ ትውልድ ከሌለ ለምደ አሁን እንደዚህ የሚያደርጉት ትውልድን በግብረ ሰዶም፣ በአደንዛዥ እጽ፣ በዚህ በማይረቡ እምሽክ አድርገው ጨርሰው ካበቁ በኋላ ከዛ በኋላ ምን ነው? ትውልድ ከተረካቢ የሌለች ጃፓን ታዲያ ምን ዋጋ አላት? ጃፓን ምን ዋጋ አላት? ያ ሁሉ ሰምሰንግ ምትዩ ምናምን ምትዩ ካምፓኒዎች ምን ዋጋ አላት? ተረካቢ የላትም። ትውልድ አሁን አሻንጉሊት ነው እያገባ ያለው ጃፓን ውስጥ። ያን ሁሉ ዋጋ የከፈለችው ጃፓን አሁን ትውልድ ተረካቢ የላትም። እንደምናየው አሻንጉሊት እየገዙ እየገቡ አግብቻለሁ እያሉ ያሉበት ዘመን ላይ ደርሰዋል። እና ኢትዮጵያውያን ነገ የሁሉ ሀገር ተደማምተው ፖለቲከኞቹ ተገዳድለው ካበቁ በኋላ የሚያዘጋጁትን ሀገር የሚረከብ ትውልድ ከሌለ ምን ዋጋ አለው? ለምን ይለፋሉ? ለምን ይገዳደላሉ? ለትውልድ ካልተገዳደሉ ለምንድን ነው የሚገዳደሉት? ሶ ምን ማለት ነው? ኤአደለ ብረት ፕሮጀክት ነው። ትምህርት ላይ የቀለም ቀን የምናምን ቀን ሆን ተብሎ ግብረ ሰዶም ለማስፋፋት የተሰራ ነው። ከአመታት በፊት ነበር ነው የሚጮው። እግዚአብሔር ድምጻችንን እየሰማ ያለበት ዘመን ላይ ነው ያለ ነው። የሚያጋልጠውን የሚያዋርደውን እግዚአብሔር ለማይረባ አእምሮ አሳልፎ እየሰጠ እያዋርደ እየሰማና ያለ ነው። ትላንትም ከታንቱ የሚወራም ሌላ ወሬ ያለ እንደሰማሽው፣ እነዚህ ነገሮች ማለት በጣም ፕሮሚናንት ሆነው ታዋቂዎች ሆነው ግን እየተሰራ ያለው ነገር ምን እንደሆነ ከጀርባ ገና እግዚአብሔር በህፃናት ላይ ዲዛይን ህሊና እንኳ የላቸውም። ቤዝ በጣም የሚያቃጥለኝ የሚያቃጥለኝ ያችን ልጅ ራቁቷን ወጣ እንደዛ ቢያንስ የ12 ዓመት ህጻናት እኮ ሴቶች ሞዴል ያደርጉኛል። ያሳፍራል። በነዚህ ህጻናት የእናት የእህቴ ልጅ እኮ አለች። ከሬት ብትባል ያዘ እንዴት እኔ ራቁቴን ወጥቼ እንደዚህ ስል ትውልዱ ከኔ ሞዴል እሷን አድርጌን የወጣሁት ነገ ከፓንቱ ውጭ ሜዳ ላይ ፍትወት የምትፈጽም ሴት ልጅ ብትመረት እኔ ለዚህ ተጠያቂ ያደርገኛል ትውልድ። እንዴት ሰው ህሊና ያጣል ዲስ ማይ ኮስችን ሶ ቅድም ያልሽው ነው እውቀት ማጣት ማለት የእግዚአብሔር እውቀት የሰው ልጅ ሲጠፋበት የዲያብሎስ እውቀት ሲገባ ይዘጋል ድፍን ያረጋል ሶ ዛሬ የሰማነው ነገር ፌዴራል ፖሊስ ያደረገው ነገር እግዚአብሔር አክብር ል ማለት ነው እንወዳለን